ወይኔ በመጀመሪያ ግን አይዞን ወላሂ እኔ በጣም ታስቀኛለሽ አዲስዬ። ኧረ ቢስሚላ ብቻ በጣም እድለኛ አምነሽ እና ደግሞ እኔ ማንቲን ስላወኩኝ እድለኛ ነኝ እና እኔ ሲጀመር እስቲል ክርስቲያን ፋሚሊዎች ነው ያሉኝ እና እኔ ከክርስትና እምነት የወጣሁት ኦልሞስት ከስምንት ዓመት ምናምን ከዘጠኝ ዓመት በፊት ነው። ገና የኤለመንተሪ ተማሪ እያለሁኝ ስምንተኛ ክፍል ወደ ሰባተኛ ክፍል እያለሁ ማለት ነው። እና ወደ እስልምና ሊገባበት የቻልኩት ምክንያት አንድ ጎረቤት ነበረችኝ። ጓደኛዬ ተከራይታኛ ሰፈር ትኖር ነበር እና እሷ ላይ ያየኋቸው ለውጦች፣ እሷ ጋ ጓደኛዬም ጎረቤቴም ስለነበረች እነሱ ቤት በጣም መሄድ ነበረ እና የተለያዩ ሀዲሶች ትሰማለች፣ ቁርአን ስትቀራያት አለው። በቃ የዶክተር ዛኪር ይሄ ጥያቄ ሲጠይቅ ሲመላለስ ይሄ አፍሪካ ቲቪ ላይ በጣም አይ ነበር፣ እሷ ጋር ሲሄድ ከዛን፣ ሁሌ እቤት ስገባ ወደ ራሴ አመጣው ነበረ። እዛ ጋ ያሲን ኑሩ በቃ ብዙ ሁስታዞቻችንም ብዙ አስተምሮት ሲያደርጉ፣ እሷ ጋር ሲሄድ እሰማ ነበርና ወደ ራሴ ሃይማኖት ሳመጠው በጣም ብዙ ልዩነት አየውበት ማለት ነው። ከዛ በቃ እዛ እስልምና ውስጥ አላህ አንድ ነው ብቻ ነው የሚለው በቃ ይለያል። እኔ እንጃ እስልምናን የሚገልጹበት መንገድ ከዛ ወደ ኛ ሳመጠው በጣም በቃ ቢግ ዲፈረንስ ነበረውና ከዛ በኋላ በቃ ያ ነገር እየሳበ ይመጣ ያ ነገር እየሳበ ይመጣ። እሷም ደግሞ አንዳንድ ሀዲሶችን በደንብ ተነግረኝ ነበር። ጎበዝ ናት። ባዛው ጓደኛ የነበረችው እና ተመስገኑነት አልሐምዱሊላህ አላህ እሷንም ስለሰጠኝ ሰበብ ሷን ነው ያደረገልኝ ወደ እስልምና ለመግባት እና ከዛ በኋላ በቃ የሆነ ሰዓት በቃ ከእስልምና በደንብ ነው ፍቅር ያዘኝና ሙስሊም መሆን ፈልጋለሁ ነው ያልኳት። ማንም ፎርስ አላደረገኝም። ምንም አይነት ተጽዕኖ ከማንም ምንም አልመጣም። ኮንሲደር ሲደረግ ያለው ነገር ልዩነቱ በጣም እንትን ስላለኝ እስልምና ተቀበልኩ ሻአዳ ሲያዘችኝ ማለት ነው ከዛ በኋላ ትንሽ ይከብድ ነበረ እንደዛ ከተቀበልኩ በኋላ ይሄ እስላማዊ ስርዓቶችን ማድረግ አልችልም ነበር እውነት ለመናገር ፋሚሊ ላይ ነበርኩኝ እድሜም በጣም ትንሽ ነበርኩ ያኔ እንዳልኩሽ ኢለመንታሪ ተማሪም ነበርኩ እና ግን በቃ በዛ ሰዓት ለእስልምና ያለኝ ፍቅር በጣም እንትን ስለነበረ ሂጃብ ማድረግ ጀመርኩኝና ትንሽ ጎረቤቶች ጋር ምናምን ምናምን ነገር ተጽዕኖ ነበረ። እውነት ለምን ነገር ምክንያቱም እሷም ሙስሊም ስለሆነች እኔ ደግሞ ሞር ከሷ ጋር ክሎዝ ስለነበርኩኝ ቀይራት ነው የሚል ነገር መጣ። ተጽዕኖ አሳድራባት ወደ እሷ ስቧት ነው የሚል ነገር መጣ። እኔ ሲጀመር አላህ አገርቶልኝ አላህ ነው የጠራኝ ወደዚህ እምነት የገባሁት ይህ እንጂ ማንም ተጽዕኖ አሳድሮብኝ ምን አይደለም። በቃ እውነቱ ሲገለጽልሽ ነው እና በቃ ከዛ በኋላ ውስጤ በጣም እንትን እያለመጣ እና ደስ የሚለው ነገር ሀይስኩል ስኩል ከጨረስኩ በኋላ ከኤሌመንታሪ ወደ ሀይ ስኩል ገባው። ሀይ ስኩል ጨረስኩኝ፣ ፕሪፕን ተማርኩና ወደ ስደት የመውጣት አጋጣሚ መጣ ማለት ነው። ከዛ ወደ ስደት ስወጣ ለእኔ ጥሩ ሆነልኝ ሂጃብ ለማድረግ ሰላት ለመስገድ ረመዳንን ለመጾም በቃ ከዛ በኋላ ለተገኘው አጋጣሚ እዛ ያለውን ነገር ማስኬድ ጀመርኩኝ። ከዛ በኋላ ያው አልሐምዱሊላህ እስቲል ነው ሰላት ሰግዳለው ጾሜን ጾም አለው ረመዳን በቃ ሲመጣ እና በጣም ደስተኛ ነኝ እና እዚ ጋር ብዙ ሰዎች እስልምና ሲቀበሉ በቃ ያለው ምናምን እኔ በጣም ነው ደስ የሚለኝ። የሆነ ብዙ ተመሳሳይ የሆነ ነገር አለን እና ያንቺን ደግሞ ሳይ አይዶኖ ያንቺን ደግሞ የምገልጽበትን መንገድ የለውም። አይዶኖ ነው እኔ አዲስዬ ነኝ። በጣም ነው የምወድሽ፣ ጥንካሬሽ ከብዙ ሰዎች ጋር ቪዲዮ እንትን ስትይ አያለው እና በቃ ብዙም የሚያመሳስል ነገር ስላሉ እንደዚህ ነው፣ እና ብቻ ብዙ ነገር አልፏል። እንደውም አጠራር አድርጌ ነው ትናልክሽ እና ይህንን ይመስላል። አዲስዬ ነው አልሀምዱሊላህ እንዳልኩሽ ቤተሰቦች ስ ኦርቶዶክስ ናቸው፣ የክርስትና እምነት ተከታይ ናቸው። ጥያቄ የነበረው ነው እንዳልኩሽ ጓደኛዬ ጋር ሲሄድ ብዙ ሀዲሶችን ሰማለው የዶክተር ዛኪር ደግሞ ይነሳለት የነበረ ጥያቄና ይመለስለት የነበረው መንገድ እና ዋናው ምንድነው ፈጣሪ ሶስት ነው በሚለው አብ ወልድ መንፈስ ቅዱስ የሚሉት ነገር እና ይሄ በመንፈስ አንድ ነው ይላሉ ግን በቃ እሱ ነገር አምሶ ኮንፊዝድ በጣም እና በቃ ፈጣሪ ሊሆን የሚችለው አንድ ነው። ሶስት የሚባል ነገር የለም፣ ዩኖ አንድ ነው። ከጉድለቶች ሁሉ የጠራ ልጅ የሌለው ሊኖረውም የማይገባው አንድ አላህ ነው። እና እሱ ነገር በቃ እንደውም እንድደመድም እና ትክክለኛ ፈጣሪን የማገኝበት ሃይማኖት እስልምና ነው ብዬ ወደዚህ እንድገባ ያደረገኝ ይሄ ነው። አወል መንፈስ ቅዱስ ብሎ አንድ አምላክ የለም ሶስት ነገር ተጠቅሶ አንድ የለም እና እሱ ነገር ነበረ። በቃ እና ስቲል ናው ለቤተሰቦች እንዲው አደረግላቸዋለ አላህ የቀጥተኛውን መንገድ እንዲወፍቃቸው ና እስልምና ውስጥ እንዲመጡልኝ ማለት ነው። እና ይሄ ነው አዲስ እንዳልኩሽ ነው አዲስ ይሄ ወደ እስልምና በቃ የአንዲሳበኝ ነገር ካሉት ይሄ ንጽጽሮች አንጻር ሶስትና አንድ የሚለው በዛ ላይ ደግሞ በክርስትና እምነት ውስጥ ብዙ አማልክቶች ይመለካሉ። ብዙ እነዚህ ስዕላቶች አሉ ምናምን፣ እና እነዛ ሁሉ ነገሮች እኔ የሚያሳምኑኝ ሆነው አልተገኙም። እስልምና ውስጥ እያሰማኋቸው በተለያየ ሀዲሶች ውስጥ ያለውን ነገር አስተምሮት እየሰማሁ ስመጣ እነዛ ነገሮች ሁሉ የሆኑ በቃ ለእኔ አነሰሰሪ ሆነው ያገኘኋቸውና ያ ነቢያችን ሰላላሁ ዐለይሂ ወሰለም ነቢይ ናቸው ካላህ የተላኩ ናቸው እና በሳቸውም ነቢይነት ማመንም ግዴታችን ነው። እና ደሞ ምን ቢይ እንትን ልበልሽ ብቻ እዚ ጋር እስልምና ጋ ያገኘው ትክክለኛ ጥርት ያለ ነገር እና እዛ ጋር ደግሞ ያለ ውስብስብ ያለ ነገር ነው። በቃ እስልምናን እንድመርጥ ያደረገኛል። አሁን በፊት ህይወት ለምንድን ነው ቤተክርስቲያን እየሄድኩኝ ለስዕላት እንሰግደው? ለምንድን ነው ሚካኤል ገብርኤል እያልኩኝ አማልክትንም አመልከው? ለምንድን ነው እዚጋ አብ ወልድ መንፈስ ቅዱስ እያለ ሶስት ነገር እየተጠቀሰ አንድ ባልሆነ አምላክ ስር ሆኜ ለምንድነው ይሄ ህይወት የሚቀጥለው? እዚጋ ትክክለኛ እውነታውን እያየሁ እየሰማሁ በቃ እኔ ወላ ያለ ነው ቀጠኛ መንገድ የመረኝ ማለት ይቻለሽ ኤለመንተሪ ያለው ማለት ምን ያህል በጣም ልጅ እንደነበርኩ መገመት አይከብድሽም። አምናት ማርቹርድን ዛት ታይም ላይ ይህ ንጽጽር ላይም ጎበዝ ሆኝ አይደለም ዛት ማር አንባቢ የነበርኩ አደለውም ቁጭ እያስተምሮቱን ስሰማ ጥያቄ ሲሰነዘረለ ዶክተር ዛኪር ሲመልስ ያለው ነገር በቃ የሆነ ልብሽን ርስርስ ያደርገዋል። ና ያ ነገር ነው። ና ስለዚህ ሶስት ከሚል ወደ አንድ አማልክት እንዳም አማልክትነታቸው ነው እንጂ የመመለክ መብትም ስልጣንም ምንም ነገር የላቸው አማልክት አማልክት ናቸው ና ያ ያ ነገር ነው። በስ ትክክል እስልምናውስ ፈልግ የመጣውቲ እንዳልኩሽ እኔ ጋም ከነበረው በፊት ከነበርኩበት ሃይማኖት ውስጥ አየነበረው የአምልኮ የነበረውን ታለ ነገር እና እዚህ ጋር ደግሞ ያየውት የነበረውን ነገር ከዛ በኋላ ግን ፈልጌ የመጣውት ሰማይና የምድር ባለቤት የሆነውን ትክክለኛውን አንዱን ፈጣሪ ፈልጌ የመጣው አገኘው። ሰላም ሁሉ ደስታም ሁሉ መጣ ከዛ ሀያት ላይ አልሐምዱሊላ። ይሄ ነው ትልቁ በቃ ትልቁ መልስ ይሄ ነው። የሆነውን ትክክለኛ አንዱና አንዱ ሊመለክ የሚገባውን አላህን ፈልጌው ነበረ፣ አገኘት። አልሐምዱሊላ ሴት ውይ በመጀመሪያ አዲስዬ እኔ ወላሂ ነው የምልሽ ለሁሉም፣ እኔ በዝሮ ይላሉ ክርስቲያን ለሆኑ ወዳጆቼም ጓደኞቼ ሊሆኑ ይችላሉ ቤተሰቦቼ በቃ አላቅም ለሰው ዘር በሙላ እስልምና ሳያውቁ ባይሞቱ፣ ወላሂ ነው የምልሽ እስልምና ሳያውቁ ባይሞቱ። ያለህን አንድነት እኔ ብዙ ጊዜ ሰላት ተሰግድዶ አደርጋለሁ፣ በቃ አላህ የቀጥተኛውን መንገድ ምራቸው ለቤተሰቦቼ ለጓደኞቼ በቃ ሙስሊም ላልሆነውም በሙሉ ቀጥተኛውን መንገድ ምራቸው ያንተን አንድነት፣ የእስልምናን ጥፍጥና አቅምሳቸው ነው የምለው እኔ። በእውነት ነው ምልሽ። ያን ያህል እኔ ጎበዝ አማኝ ሆኜ አይደለም። እኔ ጎበዝ ነኝ፣ እሰግዳለሁ፣ እኔ ላይክ በጣም ፐርፌክት ነኝ ዲኒ ላይ እያልኩሽ አይደለም። ብዙ ይቀረኛል፣ ግን አልሐምዱሊላህ አትሊስት አላህዬን አውቄዋለሁ። አንድ አላህን ነው ማመልከው እና ደግሞ እኔ እንጃ እኔም እንደምልሽ አላቅም። አዲስ ዬ ላይፈሽ ላይ ብዙ ነገር ሀብትን ያደረጋል ምናምን እና ዱዓ አድርጌ በቃ ለአላህዬ ሱጁድ ላይ እነግረዋለሁ። በቃ ብዙ ነገር ተሳክቶልኛል በሕይወቴ ብዙ ነገር ተቀይሯ ያለው እና አልሐምዱሊላ እኮ ሙስሊም ስለሆንኩ ነው። አላህዬ አንተ የእኔ ስለሆንኩ እኔም የአንተ ስለሆንኩ ነው። በበፊቱ ሃይማኖት ውስጥ ብሆን ለየትኛው አካል ነበረ ድዋ ማድረገው? የትኛው ውስጥ አካል ነበረ? እኔ እንጃ። ያን ህይወት ሳስበው ራሱ በጣም ይከብደኛል። እኔ እና ለትክክለኛው ለፈጣሪሽ አምላክሽ መስገድ ችግርሽን፣ ነግረሽው ይሄ መፍትሄ ስታገኝ፣ ህይወት ሲቀየር ያለው ነገር እውነት በቃ የሆነ ቃሉ ራሱ የለውም። እና ትክክለኛ አምላኬን በማግኘት የደስተኛ ነኝ። ሁልጊዜ ደግሞ ምኞቴ ሙስሊም አርገ እንደፈጠርከ ሙስሊም አርገ ግደለኝ ነው ምለው ሁሌ አላህዬ። ጉርብትና ነው ተከራይተው ነው የመጣችው እና አላህዬ እንደውም ለእኔ ሲል ያመጣት ነው የሚመስለኝ። እና እሷም በጣም ነው ማመሰግናት፣ ሁሌ አረሳትም። እሷ ባትኖር እኔ እነሱ ቤት ባልሄድ እነዚያ ሐዲሶችን ባልሰማ እሷ ቁራን ስትቀራ ባላይ ሰላት ስትሰግድ ይሄ ኢስላማዊ ስርአቶችን ሁሉ አይባታለው እና ስለምን እስልምና ውስጥ ራሱ ያለው ስነ ምግባር ያለው ነገር ለእኔ በቃ ሌላ ነበረ እና ስለምን ይሄ ጭንቅላት ውስጥ ያለውን ነገር ቅይር እንዲ ሊያደረገችው አላህ በሷ መንገድ በሷ ሰበብ እንዲሆን ሆነው በሷ ነው እና በጣም ነው የምወዳት በጣም ነው የማመሰግናት። ብዙ ጊዜ ልቤ ውስጥ አለች። አሁን የስደት ነገር ነው እና ርቀቱ ምናምን ነገር አለ። እና ብቻ ደስ ይላል። አዲስ ይሄን ና አይ ዶንት ኖ ብዙ ማለብችል ግን ንግግር ከሚችሉት አይደለሁም። አሁን እኔ ንግግር ብዙ አልችልም። ይችላል አይ ዶንት ኖ ኮም የማረ ዲን ውስጥ ኦነርሽ የሆነ ሰው ቢነቅፈሽ ምን ይሄ ነገር ሲጀመር ከዛሬ 8 9 አመትም በፊት እ እንደ መጀመሪያ ብዙ ነገር ይከብድ ነበር እንዳልኩሽ ገና የኤሌመንታሪ ተማሪ ሆኜ ስለነበረ ከስደት እስከ ወጣ እስከነበረው ታይም ድረስ ሰላት ምንም አልሰግድም። እውነት ለመናገር አይመችም ነበር፣ ፋሚሊ ላይ ነኝ ምናምን። እስቲ ለእነሱ እኔ ልጅ ነኝ እና ደግሞ እነሱ ጋር ያለውም ጋር የሚጋጭ ነው የሚሆነው ይሆን። እንደ ወራሽን ችለሽ ወጣ ብለሽ ካልሆን እንደዚህ አይነት ነገሮች ለማራመድ እንደ ወንደኛ ባህልም ምንም ይከብዳል። እና ይሄ ሰላት ማልሰግድባቸው ታይሞች ነበሩ እነሱ ይከብዱ ነበረ ከዛ ግን የሚገርመው ሰላት ከመስገድ ከጀመርኩ በኋላ ያለውን ብነግርሽ ይሻለኛል ይሄ ወደ ስደት ከወጣሁ በኋላ ቁራን ለመቅራት የማረገው ነገር ሰላት በቃ እንትኖቹ ይጣፉብኝ ነበር ስንት ረካ ነው የሚሰገደው በቃ እራሴን ለማስተማር ማድረገው ጥረት እና እዛ ሰው ነበረች እውነት ለመናገር። እና ግን ለከ ምንም ነገር ፍቅሩ ካለሽ ፍላጎቱ ካለሽ ደግሞ ቶሎም እንደሚቻል ያገር አለሻል አላህዬ፣ ልብሽን አይቶ እና ብዙም ጊዜ አልፈጀብኝም። ግን ትንሽ ምትሳሳቻቸው አሉ። ያው አላህዬም ደግሞ ያገር አለሻል እና እነሱ እነሱ ትንሽ ይከብዱ ነበረ። ረመዳን የመጀመሪያ የጾምኩት የዛሬ ስንት ዓመት ነበረ፣ ስለሚታዩ ትንሽ ከብዶኝ ነበረ። ከዛ በኋላ ያለው ስሜት ግን ልነግርሽ ልችልም አዲስ ዬ በቃ ብዙ ሰዎች ኢንተርኔት ላይ አይ ነበር ያኔ ጾም መጾም ሳልጀምር በፊት ሰላት ሳልጀምር በፊት ያው ረመጃን አለቀብን ምናምን ሲሉ አላየ ይህን ስሜት መች ነው ፊልም ማድረገዋል ነበር። ከዛ ወደዛ እንትን ውስጥ ራሴ ስገባ በቃ ያለው ነገር ሁሉም በጣም ደስ የሚል ነበር እና ያው ትንሽም የሚከብደው ነገር ኢባዳ ላይ የሆነ ሰዓት ጠንከረት ያለሽ ሰውነሽ የሆነ ሰዓት ላይ ደግሞ ሸርተተ ያለሽ ምናምን እና እሱ እሱ እንደ እኔ ፐርሰናሊ ከራሴ ጋር ብዙ ወቀሰ ውስጥ ገባለው። እና የሆነ አላህዬ በብዙ ነገር ይረዝቅሽ ብዙ ነገር ጠይቀሽው ከጠየቅሽው በላይ ያደርግልሽ እና ሰውነሽ እና ደግሞ የሆነ ሰዓት ከዛ መለሻ መፀኛ ሁንኩ እንደ እያልኩኝ በቃ ከራሴ ጋር ጦርነት ውስጥ ምናምን በጣም ከባድ ነው። እሱ እሱ ነገር አላህዬ ከሚያደርግልኝ ጸጋ አንፃር ከሚረዝቀኝ ነገር አንፃር በሚገባ እያመሰገንኩ ነው አይደለም። ይሄ የኢማኔ ደረጃ አለ አይደለ? ሰውነሽ ሙሉ አትሆኝም፣ ሁሌ ፐርፌክት አትሆኝም። እና እዛ ግብ ግብ ውስጥ ነኝ ስቲል ነው። በቃ እኔ አላህ ይሄን ጠይቄው ካረገልኝ በላይ ይሄ በደንብ ለሱ መንበር ከኩ ላይ ማመስገኑ ላይ ቁስ ባሪያው ነው መሆን የምፈልገው እና የሆነ ሰዓት ላይም ሼጣን ያሸንፈኛል መሰለኝ ዛት ማቻምና ፐርፌክት ግን